እንደውም ልክ ኢሬቻ ሲባል በቃ ከቱ ዊክስ ትሬ ዊክስ ጀምሮ ፎቶዎች እንጠብቃለን ረት አዳዲስ የሚወጡ ፎቶዎች ልብሶች ምናምን እናያለን እና ለእኛ ደግሞ ከስራ ከዚህ ከውበቱን ባሻገር ደግሞ ስራ ነው። በጣም ከሌላውም ጊዜ በተለየ ገቢያችን በደንብ የሚደራበት ከፍ የሚልበት ነው። በጣም የመላልጡን ሰምቼ ምን አይነት ልብስ ሲሆን እያሰብኩኝ ነበር። የሆነ እንዴት ነው ወይ የሆነ የብረቱ ደግሞ በጣም ከባድ ነው። ብዙዎቻችን ብዙ ቴስት አለና ከፋሽን እኔም ያው እንዳንቺ በጣም አንቲክ ነገር ወዳለው ከከቤቱ ጀምሮ ጥሩ አይና። ሶሽዮሎጂ ሪሰርች ላይ ያተኩራል። ሪሰርች እንዴት ማድረግ እንዳለብኝ፣ ሶሳይቲው ጋር እንዴት መግባት እንዳለብኝ እሱን በጣም እንትን ይለኛል። ሳይኮሎጂም ደግሞ እሱ ደግሞ ግልጽ ነው። በጣም ይደጋገፋል። ሩቅ ይመስላል። ሰው ሲስተማ ራሱ እንዴት ነው ይለኛል። ግን በጣም አብረው ሄዱ ናቸው። አይደለም አጋጣሚ ነው የመጣው። ሶስቱንም በጣም ፈልጌያቸው የተማርኳቸው ግን እንዲህ ይገጣጠምልኛል ብዬ አላሰብኩም። እንጂ እዚህ ቦታ ላይ እራሴን አገኘዋለሁ ብለሽ ታስቢ ነበረ? አዎ። ግን ምንድነው ዲዛይኒንግ የሚባል ነገር እንዳለ አላውቅም ነበር ሞዴሊንግ ነበር ፍላጎት አለኝ ልብስ ቀዳለ አሻንጉሊስ ላይ ልብስ ሰፋ አለው ምናምን እያልኩ እያልኩ ከዛ ዲዛይኒንግ የሚባል ትምህርት እንዳለ ከዛ ዲዛይነር መሆን እንደሚቻል የዲዛይነሮችን ሶሳይቲ ውስጥ ያላቸውን ሀላፊነት ምናምን እሱን ሱን እያወቅን ስመጣ ሞር ውስጤ ደግሞ አዘነበለ ወደዚህ አዘነበለ እዚህ እስክደርሺ ብዙ የ አባባና ማማ ልብሶች አልቋል እናመሰግናል የለበስነው ልብስ በጣም ቆንጆ ነው። እናመሰግናለን። ቤተሰቦቻችን ዛሬና ትላንት የኢሬቻ በዓል ነበረ። ዛሬ ቢሾፍቱ፣ ትላንት ደግሞ እዚህ አዲስ አበባ ላይ ነበረ። እኛም በዓሉን ምክንያት አድርገን ከንሴና ክሎዚት ጋር ቆንጆ ጊዜ ያሳልፈናል። በተለይ ደግሞ ማሮ በጣም በሚስባት በፋሽኑ ጉዳይ ላይ ብዙ አውርተናል። ቆንጆ ዝግጅት